ማለት ያለብን ጉዳይ ስላለ አትሄድም፣ አትሄድብኝ አትሄድብኝ እያለች ትገኛለች ሩታ። በስተመጨረሻም እጅ ሰጣለች፣ ተሸንፋለች ሩታ ማለት ነው። አብርሽ እንግዲህ የግድ መሄድ አለብኝ፣ እዚህ ቤት ቆይቼ ምን አደርጋለሁ? ለሳምንታት ተኮራርፈን ቀናት አለፉ። ሀይ የሚለን ሰው ገላጋይ አስታራቂ ጠፋ። ስለዚህ ምን እሰራለሁ? አንቺም ካላወራሽኝ ካላናገርሽኝ፣ እኔም ሻንጣዬን ይዤ መውጣት አለብኝ ከዚህ ቤት ብሎ እንግዲህ ሁሉንም ነገር አስተካክሎ ሊወጣ ሲል የሩታ ምላሽ እንደምታዩት ነው። ምን አስባለሁ? ምንድን ነው ልትነግረው የፈለገችው ነገር የሚለውን ሀሳብ እንሰጥበታለን። ሌላኛው ደግሞ ጽጌ ነው። እንግዲህ ይህንን ሀሳብ ይዛ የመጣችው ግን አንዳንዴ ጽጌ ታስቀኛለች በእውነት። ሩታ መጨረሻ ላይ ያለችው በጣም ሳቂ የመጣው የብር እየሳቁ ነበረ። ለማንኛውም ጋይስ እንዴት ናችሁልኝ? የተወደዳችሁ የቻናሌ ቤተሰቦች፣ ዛሬ ሞቀ ደመቅ ሸብረቅ ነው። ሰው ሲታረቅ፣ ሰው ሰላም ሲሆን እኔ ሰላም ይሰማኛል። አላውቅም ለምን እንደሆነ ይሄ በቃ፣ እኔ አላውቅም የብዙቻችሁ ስሜት ነው ብዬ ነው የማስበው። ሰሞኑን በአብርሽና በሩታ ማለት የተፈጠረውን ነገር ታውቃላችሁ። እጅግ በጣም ከባድ ነገር እየሰማን እያየን እንገኛለን ማለት ነው። እንግዲህ ሩታ አልሸነፍም፣ አብርሽም አልሸነፍም፣ እኔ እሳት ነኝ እኔ እሳት ነኝ ነው የሚሉት። አንዳቸው ውሃ አንዳቸው እሳት ቢሆኑ የተሻለ ነገር ይፈጠር ነበር ወይም ደግሞ ወደ ሰላም ወደ ፍቅራቸው ወደ ትዳራቸው ወደ ህይወታቸው ይመለሱ ነበር። ነገር ግን ሁለታቸውም እሳት ሆነው እየተቀጣጠለ እየተቀጣጠለ ነገሩ እዚህ ድረስ ደርሷል። ሰሞኑን ግን ከኢሳቅ ጋር የነበረውን ነገር ቅርርባቸውን አብርሽ በጭራሽ ሊወደው ሊቀበለው አልቻለም። ተቀብሎትም ግን አምኖበት እች ልጅ በቃ ከቤትም ወጣ እያደረች ነው ስለዚህ ከባድ ነገር እየተፈጠረ ነው። በማለት እንግዲህ ብዙ ነገሮችን እያሰበ እያንሰላሰለ እያወጣ እያወረደ ነበር። ነገር ግን አንድ ቤት ውስጥ ነበረው። የሚገርመው የሚገርመው የሚደንቀው ነገር እሷም ቤት የለቅቄ አልወጣም፣ እሱም ቤት የለቅቄ አልወጣም በማለት አንድ ቤት ውስጥ ነው የሚኖሩት። ግንስ እየተዋደዱ እየተፋቀሩ አይነጋገሩም፣ አያወሩም፣ እንዴቷልሽ፣ እንዴቷልክ የለም ዝግትግት ነበር። ዛሬስ እንግዲህ ጽጌ ያበደ ሀሳብ ያው እብድ አይደለች ያበደ ሀሳብ ይዛ መጣለች። በስተመጨረሻም ትንሽ ፈገግ አስብላኛለች። ዛሬ ይዛ የመጣችው ነገር ጥሩ ነው ብዬ ነው ማስበው። እንግዲህ እሷ ማበላሸቱንም ማስተካከሉንም ተያይዘዋለች። ትችልበታለች ው እሷና ዳኒ አንዴ ሞቅ አንዴ ፈላ አንዴ ቀዝቀዝ አንዴ ትክቱግ አንዳንዴ ደግሞ በረድ ሰከን ይላሉ። እንግዲህ ዛሬ ጽጌ የሆነ ሀሳብ ይዛ መጣለች። የአብርሽና የሩታ አንድ አለመሆን ከልቧ ይሁን አይሁን አልፈለኩትም እያለች ትገኛለች። እኔ ግን መጀመሪያው ጀምራ ሁሉን ነገር ያበላሸችው እሷ ስለሆነች ቅሬታ አለብኝ። ጽጌ ላይ ሙሉ በሙሉ እምነት የለኝም። ይቅርታ አድርጉልኝ የጽጌ ወዳጆች አድናቂዎች ማለት ነው። እንግዲህ ምንድን ያመጣችው ሀሳብ፣ ሰሞኑን ተኮራርፏል። ሩታም እያወራችውም አይደለም አብርሽም እያወራት አይደለም። በፈለጉት ሰዓት ይወጣሉ ይገባሉ፣ ሁለቱም ጋር ቁልፍ አለ ነገር ግን እንደ ጠላት ሰው እንደ ነፍሰ ገዳይ ነው የሚተያዩት። አያወሩም፣ ምንም ነገር አይነጋገሩም ማለት ነው። እስከ መቼ ነገር ይቀጥላል በማለት እንግዲህ ያለውን ነገር ጽጌ፣ እኔ የሴት ባህሪ አውቃለሁ፣ ሩታ እያደረገች ያለችው ነገር ሆን ብላ ለማብሸቅ እንደሆነ ገምቻለሁ፣ ተረድቻለሁ። ስለዚህ ለዚህ መፍትሄ ከአብርሽ ጋር ሆኜ የሆነ ወጥመድ ማዘጋጀት አለብኝ፣ የሆነ አይዲያ ማምጣት አለብኝ በማለት እንግዲህ ይሄንን አይዲያ ይዛ መጣለች ማለት ነው። ኢሳቅንም እንደዚሁ ፈትነውት ነበረ። ዛሬም እንግዲህ ሩታ ልትፈተን ተዘጋጅታለች። መልሷ ምላሿ ምን ይሆን ይሆን የሚለውን አብረን እናይበታለን። እንግዲህ አብርሽ እና ጸጌ የሆነ ቅመም ቀመሙ። እሱ ምንድን ነው አትሉም? እንግዲህ የተመታ ሀሳብ ነው ይዛ የመጣችሁ። ወድጃ አለው። አንዴ ሳቅ አንዴ እንባ የሚባል ነገር አለ። ስለዚህ ያ ነገር ለምን ይሆናል፣ ወደ ደስታን ቀይረው ይሄን ነገር በማለት ለአብርሽ የሆነ ነገር ነገረችው። ምንድነው? ቤት ውስጥ ገብተህ ቀጥ ብለህ በቃ ሻንጣዬ ልጅ እወጣለሁ እሄዳለሁ ብለህ ጓገጭ በልህ፣ ከዛ በኋላ ሩታ ያለውን ነገር እናያለን። ላንተ ስሜት አላት ወይስ የላት? እኔ እንዳላቸው ሁለቱ እንደማይለያዩ ተለያይተው እንደማይለያዩ ተጣልተው እንደማይለያዩ ሙሉ በሙሉ እነግራቸዋለሁ። መቶ ፐርሰንት ካልሆነ እኔ እቀጣለሁ። ምንም አይነቱ ነገር ሊመጣ ይችላል፣ ግን እነዚህ ልጆች መጨረሻቸው አንድ ነው። ምክንያቱም ብዙ ዋጋ የከፈሉለት ፍቅር ስለሆነ እንዲህ በቀላሉ ብትንትኑን አውጥተው ተለያይተው የሚቀሩ ሰዎች አይደሉም ብዬ ነግሬያችሁ ነበርና፣ ዛሬ አብርሽ እንግዲህ ሩታን ፈትኗታል። ከዚህ በፊት አላውቅም፣ አልፈልግም፣ እዛ ቤት አልሄድም፣ ከፈለክ መውጣት ትችላለህ፣ የፈለኩትን ነገር ማድረግ እችላለሁ፣ አያገባም፣ አይመለከትም ብላ ነበር። ግን ውስጧ ብሶ ስላለባት ነው። በሩታ አትፍረዱባት፣ አትጨክኑባት፣ አትቁረጡባት። ብዙ ህመም አለባት የያዘችው ያልተናገረችው ያልተነፈሰችው ኢቭን ኢቭን ማለት ነው። ከሷ ሌላ ሰው የሚያየው የሚረዳው ብዙ ነገሮችን ያወጣበት ያወረዳበት ብዙ ነገሮች ተጎድታለች። እና አብርሽም ጎድታታል፣ ሩታም ጎድታለች። ያ ነገር ምንድን ነው? አንዳቸው ለአንዳቸው መሸነፍ ስለአቃታቸው ስለከበዳቸው ነው። ሌላ ምንም አዲስ ነገር ኑሮ አይደለም። እና ዛሬ አብርሽ ቀጥ ብሎ ቤት ገብቶ ሩታ ቤቱን ከፈተችላቸው። አብርሽ ቀጥ ብሎ ወደ ክፍሉ ገብቶ ሻንጣውን ጠቅሎ ሊወጣ ነው። ለምንድ ነው የምትሄደው? የት ነው የምትሄደው? ጥያቄ መጠየቅ ጀመረች። እንድትሄድ አልፈቅድልም ባለፈው ሄድ ብለሽኝ አልነበር? እስከ ዛሬ እዚህ ስቆይ መሽ ሰላምታ እንኳን ሰጥሽ ይታያል። ስለዚህ ልሄድ ነው ወይ ስላት የት ነው የምትሄደው? ያልጨረስነው ነገር አለ፣ ከፈለክ እሱን ስንጨርስ መሄድ ትችላለህ። ብዙ ምነግርህ ነገር አለ፣ ስለዚህ መሄድ አትችልም። በማለት እንግዲህ ሩታ ሻንጣውንም እጁንም ይዛ እንዳይወጣ ቤት አድርገዋለች ማለት ነው። ይሄ ነገር ከምን የተነሳ ነው? በርግጥ አብርሽም ጠልቶ እንደማይጠላት አውቃለሁ። ሩታም እንደዛው። ግን እየሄደችበት የነበረው ነገር እዚህ ጋር መቆም አለበት። ይብቃ ነገሩ እዚህ ላይ ይቋጭ። አንዳንዴ ቀላል የሆኑ ነገሮች የሆነ ሰዓት ላይ በሕይወታችን ከባድ ዋጋ ከባድ ዋጋ ያስከፍሉናል። እንደ ቀልድ ያየነው ነገር በተለይ ደግሞ በፕራንክ ሰበብ በቀልድ ሰበብ ብዙ ነገሮቻችን በአንዴ የጨበጥነውን ነገር እንዲበታተኑ ሊያደርጉብን ይችላሉ ማለት ነው። ሩታ የሄደችበት መንገድ ያው ምንም አዲስ ነገር የለውም። እሱ ያደረገውን ነገር ነው ያደረገችው። እንደውም ማለት እሷ ከማይታወቅ ሰው ላይክ በእምነቷም እንኳን የማይገጣጠም ሰው ነው ማለት በእምነቷ አንድ አይነት ያልሆነ ሰው ነው። ያ ማለት ግልጽ ነው በቃ ግንኙነት የፍቅር ግንኙነት እንደሌላቸው ግልጽ ለማድረግ ያው ማስረዳትም እንደዚህ እንደዚህ ነው ብላ ማይጠበቅባትም። ምክንያቱም እሱም ከሃይማኖቱ፣ ከማይፈቅደው ሴት ጋር ይሆንም እሷም ሃይማኖቷ ከማይፈቅደው ወንድ ጋር ልትሆን አትችልም። ይህንን መገመት አያቅተውም አብርሽም ብላ አስባ ነው እና ተናግሬ ነበር። ልትፈትነው ነው አብርሽን። የምር ጠልተው አይደለም የምርም ልትለየው ፈልግ አይደለም። ከስህተቱ እንዲማር ይቅርታ እንዲላት ጥፋቱን እንዲያምን ነበር የፈለገችው ብዬ ነግሬያችሁ ነበር። ና ያ ነው የሆነው። እና አብርሽም ደግሞ ጥፋት አጥፍቶ ነበረ። ብዙ ነገሮችን አድርጓል። ግን አንዴ አይታቸኋላ። የሆነ ነገር ሰው ከወሰነ ሩታውን በዛ ኃይለኝነቷ በዛ እየጮኸች ነበር፣ እየተበሳጨች ነበር፣ በቃ ራሱ የሆነ ብዙ ነገር ስትለው ነበር። ይሄ ልጅ በዚያ ሰዓት በቃ ሁሉን ነገር ውስን አድርጎ ከት ቢያደርገው በቃ ደን ሁሉንም ነገር በቃ አለቀ ከዚህ በኋላ ብሎ ቢያቆመው ቢያስቆመው ነገራቶችን ከባድ ሊሆን ይችላል ብዬ አስቤ ነበርና፣ ዛሬ እንግዲህ አሪፍ አይዲያ ጽጌ፣ በዚሁ አጋጣሚ ጎበዝነሽ ዛሬ ያመጣሽው አይዲያ ጥሩ ነው። አትሄድ እያለችው ነው ነገ ከነገ ወዲያ ምን እንደምትነግረው አይታወቅም። ዛሬ ምንም ነገር አልነገረችውም። እባክህን ሻንጣን ያስቀምጠውና በዚህ ሁኔታ በዚህ በቃ ባጭሩ አብረኝ እንድትሆን እፈልጋለሁ ነው። አለቀ። እልህ ተጋብቶ ነው የፎክክር ቤት ሳይዘጋ ድራል ትላለች አያቴ። ለምሳሌ በትዳር ላይ አንዱ ሲያጠፋ፣ አንዱ ይቅርታ እየጠየቀ ጥፋቱን እያመነ የማይሄድ ከሆነ ችግሮቹ እየተደራረቡ እየተደራረቡ ዛሬ ሌላ ጥፋት፣ ነገ ሌላ ጥፋት እየተደራረበ ይመጣና የሰው ልጅ ከአቅሙ በላይ ኦቨር ሲሆንበት ሁሉን ነገር ከት ያደርገዋል። በቃ ሁሉን ነገር ያስቆሞት የፈለገ ነገር ይሁን ብሎ በቃ ብትንትኑ ሊወጣ ይችላል። እና ሩታዬ፣ ውስጥሽ ተጎድቷል፣ ተሰብሯል፣ ታምሻል። በጣም ብዙ ነገር ሆኗል። ግን ደግሞ ለፍቅር ሲባል ብዙ ዋጋ ይከፈላል። ብዙ ነገር ይሆናል። የይቅርታ ልብ ከሌለን ፍቅር አትጀምሩ። በአጭሩ እኔ ልንገራችሁ፣ ገና አዲስ የጀመራችሁ ሰዎች የፍቅር ልብ ከሌላችሁ ፍቅር አትጀምሩ። በቃ ይቅርታ ማለት መቻል አለባችሁ ካጠፋችሁ። አንድ ያጠፋ ሰው ደግሞ ይቅርታ ሲላችሁ ደግሞ ይቅርታ ልብ ሊኖራችሁ ይገባል። ግን ገደብ ሊኖረው ይገባል። ቀይ መስመር ሊኖራችሁ ይገባል። ሁሌ በየቀኑ በየሰዓቱ በየሰከንዱ እያጠፋ አንድ ሰው መጥቶ ይቅርታ ሲላችሁ ያንን እየተቀበላችሁ እየተሰቃያችሁ እየመረራችሁ ቁጭ በሉ አላችሁ። የሆነ ሰዓት ላይ የምትቆርጡበት ቀን ሊኖር ይችላል የሆነ ቀይ መስመር የምንታሰምሩበት ሊኖር ይችላል። እና ያንን ሊኖር ይገባል ብዬ ነው የማስበውና አብርሽና ሩታ ምን እንደሚያወሩ አይታወቅም። ጽጌ ግን ቀስ ብላ ነው ሹልክ ብላ ይወጣችሁ። አየሽ አብርሽን ትወጂዋለሽ አይደል አትወጣል ሸዋ አትድብኝ ያል ሸዋ ትወጂዋለሽ አይደል እያለጃት ጽጌ። በዛ ግድል ያደረግች ዛሬ ማለት ነው የብሬ ነው ከት ከት ብየሆነ ተመስጭ ያለት የሩታ ሩታ ማሳዘነችኝ። አብርሽም እንደዚያው እና አብርሽ ግን በደስታ የሆነ ነገር ምን ትለኛለች፣ ምን ትነግራኛለች ብሎ በሁለት አይነት ስሜት ውስጥ ነው ያለው። ብቻ ግን ሩታዬ ወደ ራስሽ ተመለሽ፣ አብረሽም ወደ ራስ ተመለስ። እባካችሁ ሰይጣን አትክፈቱ፣ በቃ በር የምር ሄዱ። በግድ ና ሰይጣን ቤታችን በቃ አበታት ነው። አበጣብጠን፣ አጨቃጭቀን፣ አጣለን፣ አጋጭን አትበሉ። ስርአታችሁን ይዛችሁ ኖሩ። በቃ እንዴ እስኪ አንዳንዴ ደግሞ ትልልቅ ሰዎችን አማክሩ፣ የሃይማኖት ቦታ ሄዱ። ቤታችሁ ደግሞ ዛሬ ሲያምር የእውነት የንምላችሁ ፎቶቸውን ሳይ ምናምን በጣም ነው ደስ ያለኝ ስለዚህ ወደ ራሳችሁ ተመለው ይሄን ያህል ቤት ይዛችሁ የሚያምር ህይወት እየኖራችሁ እንደ ልባችሁ ተዝናንታችሁ እንደ ልባችሁ በልታችሁ እንደ ልባችሁ ፈታ ብላችሁ ለብሳችሁ ዘንጣችሁ እየኖራችሁ ሰላም ያጣችሁት ምን ሆናችሁ ነው ቤታችሁ ውስጥ ተው በቃ ጽጌ ምታይ በናትሽ በናትሽ ከዚህ በኋላ የራሽን ህይወት ኑሪ ዛሬ ጥሩ ነገር አድርገሻል በእርግጥ መታረቃቸው አይቀርም ነበር፣ ብትመጭም ባትመጭም መታረቃቸው አይቀርም ነው። ግን ጥሩ ነገር ስለሰራች ጥሩ ነገር ስሰሩ ደግሞ ጥሩ ነገር አረግሽ ማለት ግዴታ ስለሆነ ጥሩ ነገር ነው ያደረግሽው። ሹልክ ብለሽ ወጣሻል፣ እና መጨረሻ ላይ ያወራሽው ነገር በጣም አስቆኛል። ሩታም አልሸነፍ ባይ አሁን መሸነፍ ይው እንደ ተሸነፈች አስታውቀባታል፣ ተናግራለች። እንበዋ ነው የመጣው ሁሉ አብርሽ፣ የራስሽ ጉዳይ ምናምን ብሎ ጥሏት ብሄድ የምትገባበት ነበር የሚጠፋት እና ሩታም አብርሽም ወደ ራሳችሁ ተመለሱ፣ ትዳራችሁን ቤታችሁን ስሩ። ህይወታችን ኑሩ፣ ህይወታችን ሁሌ ልጅነት የለም፣ ሁሌ ወጣትነት የለም፣ ሁሌ ሩጫ የለም። እንዴ አንድ ስቴፕ ከፍ በሉ። በቃ ይብቃችሁ፣ ከዚህ በለ ጭቅጭቅ ትርቅጫምና ይቅር ይምር። አንድ ስቴፕ ከፍ በሉና ሰርግ የሚባለውን ነገር እንዲ ከዛ ልጅ ውለዱ። እንዴ ነው እስከ መቼ ወንድ ላጤ እንደዚሁ ናችሁ? ምንድ ነው ይደብራል። ውለዱ። ምን አጣችሁ? አላችሁ ሞልታችሁ። ሁሉ ነገር የተሳከፍ ፈጣሪ ህይወታችሁን ታሪካችሁን ቀይሮታል። እኔ በህይወት የሆነ የአብርሽን ህይወት የቀየርክ አምላክ የኔንም ህይወት ቀይረው። ላለሁ የሩታንም ህይወት የቀየርክ የኔንም ህይወት ቀይረው። አለባበሳቸው እስኪ ያቁ፣ እንደው ሁሉ ነገር የዱሮ ቪዲዮቻቸውን ሄዳችሁ ገብታችሁ እዩ። የምሬ ነው ምላችሁ፣ የእውነት በጣም ተቀይሯል፣ ተለውጠዋል። ስለዚህ ፈጣሪያቸውን እያመሰገኑ ህይወታቸውን የኖሩ ምንድነው፣ ሰይጣን በግድ የሚያስገቡት በቤታቸው ውስጥ አረ ጉድ ፈላ። እና ከይሳ ጋ ያለው ነገር ግልጽና ግልጽ ነው። ኤኒዌይስ ደስ ብሎኛል። አብርሽና ሩታ ቢያንስ እንደው መነጋገራቸው ራሱ ጥሩ ነው። አንድ ስቴፕ ከፍ ብለዋል። የነገውን ደግሞ ፈጣሪ ያውቃል። ተታርቀው ደግሞ በደስታ ይመጡልናል፣ እንጠብቃለን። የአብርሽ ሩታ ወዳጆች ተወዳጆች ይመቻችሁ።